እንዲሁ ከኢልም ጋር ኑረው ቁርአን እየቀሩ፣ ተፍሲር እየቀሩ፣ ፍቅህ እየቀሩ፣ ነህ እየቀሩ እሺ ብላችሁ ብትሰሙት እንደወጣ ጋዝ እናርከፈክፋል አርከፍክፈን ካላቃጠልናቸው ማለታቸው፣ ያሲኑ በፌስቡክ ገጹ ላይ እንዳሰፈረው እልባት ወይም መፍትሄ እያለ ያለው የሙፍቲ ሐጂ ዑመር ኢድሪስን ቀብር ቆፍሮ ሌላ ቦታ መቅበር ሳይሆን ዑለማዎችና የሙፍቲ ሐጂ ዑመር ኢድሪስ ቤተሰቦች በማመካከር ሙፍቲ የተቀበሩበትን አካባቢ ለሌሎች ሙስሊሞችን መካነ መቃብር ማድረግ

ከደቂቃዎች በፊት በኡስታዝ ያሲን ኑሩ ኹጥባ ላይ በሰሩት ቪዲዮ ኡስታዝ ያሲን ኑሩ ኹጥባው ላይ በሙፍቲ ሀጂ ዑመር ኢድሪስ ቀብር ላይ እልባት ሊሰጥበት ወይም መፍትሄ ሊሰጥበት ይገባል ማለቱ ምን ማለቱ ነው ብላችሁ ብዙዎቻችሁ እየጠየቃችሁ ነበር። ኡስታዝ ያሲን ኑሩ በፌስቡክ ገጹ ላይ እንዳሰፈረው እልባት ወይም መፍትሄ እያለ ያለው የሙፍቲ ሀጂ ዑመር ኢድሪስን ቀብር ቆፍሮ ሌላ ቦታ መቅበር ሳይሆን፣ ዑለማዎችና የሙፍቲ ሀጂ ዑመር ኢድሪስ ቤተሰቦች በመመካከር ሙፍቲ የተቀበሩበትን አካባቢ ለሌሎች ሙስሊሞች መካ ቤተክርስቲያን መቃብር ማድረግ ነው። ሌሎች ሙስሊሞችም ሲቀበሩበት የተቀበሩ ሰዎች ቤተሰቦቻቸው እነሱን ለመዘየር በሚሄዱበት ሰዓት ለሙፍቲ ሀጂ ዑመር ኢድሪስም ዱዓ እንዲያደርጉ እንጂ ቀብራቸውን ስለመቆፈር አይደለም ብሏል። ይህ ነው ዑመር ኮንበልሻ የሚባለውን ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደርክ ያለውን ህገ ወጥ ነገር ባታቆም የሚጠብቅህ እስር ቤት ነው ብለውት ነበር። ያም ሊተገበር እንፈልጋል። እኔም ማዝነው

የሚያዚህ 23ቱ ሸራተን ጉባኤ ላይ ዑመር ኮምበልሻ የሚባለውን የሚባለው ሰውዬ እዚህች ሀገር ላይ አህባሽን ልታነግስ እያደርክ ያለውን ህገ ወጥ ነገር ባታቆም የሚጠብቅህ እስር ቤት ነው ብለውት ነበር። ያ እሚተገበር እንፈልጋለን። እነዚህ አይነት ድንበር ያለፉ ጋጠ ወጦች፣ ህግና ስርዓት ሊከበር ይገባል። አንታገስም። ዛሬም ተቋም እንዲኖር ሰላምን እና ህግና ስርዓትን በማክበር ነው ይሄ አካል አንገቱን ደፍቶ የሚሄደው እንጂ ታንክ ታንክ ፊት የቆመ ትውልድ ነው እዚህ ያለው። ይሄንን ነው ወቁት። ዛሬም ሰላማዊነታችን ይቀጥላል። ውጤቱንም ደግሞ እናሳካለን በአላህ ፍቃድ። በቀደም ዕለት ሰኞ ዕለት የሞተስ ሸኻችን ሙፍቲያጅ ዑመር እንዲሁ ከዒልም ጋር ኑረው ቁርአን እየቀሩ ተፍሲር እየቀሩ ፍቅህ እየቀሩ ናሕው እየቀሩ በላጋ እየቀሩ። ሐዲስ ክቱብ ሲታይ እየቀሩ እያቀሩ ኑሮው እሑድ ማታ ወደ አላህ ስብሐነሁ ወተዓላ ተሸጋገሩ። ሰኞ ሁለት ቀብር ሂደት ፈጸም። እነዚህ ክስተቶች ኖርማል ክስተቶች አይደሉ። ሰው አባቱ ሲሞት፣ እናቱ ሲሞት፣ ዘመጡ ሲሞት ይከፋዋል፣ ያለቅሳል። እኔ ዑለሞቻችን በተለይ እኛ ሀገር ያሉ ዑለሞች ውጪ ሀገር ሂደው እንደተማሩ ዑለሞች። ዩኒቨርሲቲው ሩዝ፣ ዶሮ፣ በግ፣ መንዲ፣ ቀይ ወጥ፣ እንጀራ፣ ፉል፣ ሩዝ ምናምን እያቀረበላቸው የተማሩ ሰዎች አደሉ። የራባቸው፣ የጠማቸው ሙጀሌ እግራቸው ውስጥ እየገባ እየተቸገሩ እየታመሙ ልብሳቸውን ደራርበው እየሰፉ እያሰፉ ኑሮ የሞቱ ሰዎች ናቸው ከቻል እና አላህ ካገዘን አላህ ስብሃነ ወተዓላ በእነዚህ ሰዎች ልክ እድሜ ሰው ልጅ ከዲን ጋር አብሮ ዕድሜው እየጨመረ ሲመጣ አጥንቱም ውስጥ ደሙም ውስጥ ጅማቱም ውስጥ አይኑም ውስጥ ኢልሙ አብሮ ተቅዋ አብሮ እየቆየ ይመጣል። እድሜ ከኢልም ጋር ሲሆን በጣም የሚጣፍጥ ማር እርጎ ወተት እየሆነ እያማረበት ይመጣል። ኢልምና እውቀት ተቅዋ ዲን ጋር ተያይዞ ሲመጣ በጣም ትልቅ ነው። እኔ በግሌ ረህመቱላህ አለይ ሙፍቲ ሀጂ ዑመርን በስራ ምክንያት ኢትዮጵያ እስልምና ጉዳዮች ምክር ቤት 1999 እስከ 2004 አካባቢ ህዝብ ግንኙነት ክፍል ውስጥ ሰራተኛ ሰራ ነበር። በዛ ምክንያት ከሳቸው ጋር የሚያገናኘ ነገር ነበር። ሙፍቲ በፍጹም ቁርሳቸውንም፣ ምሳቸውንም ራታቸውንም ከቤተሰቦቻቸው ጋር ሲበሉ ታይቶ አይታወቁም። የሚበሉት ከደረሶቹ ጋር ከጣሊበል ዑሎሞች ጋር ከዑለሞች ጋር ነው የሚበሉት የሚጠጡ። የሱቢህ አውራት፣ የዙሁር አውራት፣ የመግሪብ አውራት፣ የዒሻ አውራት ሙፍቲ ሲሪየስ ናቸው። ከመግሪብ እስከ ኢሻ በጣም ለረጅም ዘመን ምናልባት አዲስ አበባ ከገቡ አሁን እድሜያቸው ዘጠና ነው ካል ከሰላሳ ዓመት ጎረምሳ ወጣት እያሉ ስልሳ ዓመት ድረስ በኒ መስጂድ ውስጥ ኢማም ሁነው ከዛ ውጭ ቁጭ ብለው የተፍሲር ሲያቀሩ በዚህ ሁሉ ዘመን በየአመቱ አንድ ጊዜ ቁርአን ያከትሙ ነበር። ያሳፍዙ ነበር ካል ያቀሩ ያከትሙ ነበር ካል 300 400 ጊዜ ቁርአን ተፍሲር በኒ መስጂድ ይዞ ላያቸው ሰው ከመግሪብ እስከ ኢሻ ቁጭ ብለው በጣም ከቁርአኑ ጋር ከመላመዳቸው የተነሳ ተፍሲሩ ጋር በጣም ከመላመዳቸው የተነሳ ተፍሲር እንኳ ይዙም ነበር ሲያቀሩ የሆነ ሰው ቁርአን ይቀራል የቀራውን የቁርአን ሱራ እንደዚህ ነው እንደዚህ ነው እያሉ ከህይወታቸው ጋር ከኑሯቸው ጋር ከምናምናቸው ጋር እያጣጠሙ ኑሮ ያው አላህ ቀናቸው በደረሰ ጊዜ ይህን ሁለት ወር ትንሽ ታሞ ነበር። አኸራ ሂደዋልና ያው የዓሊም ሞት በተለይ በዚህ ደረጃ ኑሮ ቀርቶ አቅርቶ ተምሮ አስተምሮ ወደ አኸራ መሸጋገር የሚባል ነገር ትልቅ ነገር ነውና አላህ ስብሓን ወተዓላ እንዲምራቸው ዱዓ ከማድረግ ከዛ ባሻገር ደግሞ እንደ ሀበሻም እንደ ኢልምም እንዲህ አይነት ታውቃላችሁ ከደሃ ጋራ አብሮ እየበሉ እየጠጡ ለመኖር መወሰን እኮ ገንዘብ ብቻ መኖር አይደለም የሚጠይቀው። ቀልብ ከሪመ ነፍስ ከሪመ ልየት መሆን ይፈልጋል። እኚህ ሰውዬ ኦል ሂዝ ላይፍ በሙሉ ህይወታቸው ከጡላ በልዒልም ጋር ነው። ቤታቸው ሂዳችሁ ከገጠር የመጡ ስድስት ስምንት አስር ሰዎች በቀን ውስጥ ሁሉ ጊዜ ታገኛላችሁ። የሚበሉት ከሳች ከነሱ ጋር ነው። አላሁማ

እሺ ብላችሁ ብትሰሙት እንደወጣ ጋዝና አርከፈክፋል አርከፍክፈን ካላቃጠልናቸው ማለታቸው አይቀርም። ተቀዳሚ ሙፍቲ እኮ ያዩትን አይተው ነው ከነዚህ ሰዎች የሸሹት። መጅሊሱን ተውላቸው ቤታቸው ድረስ ተከተሏቸው። መስጂድ ቢሄዱ ረብሻ ቀሰቀሱባቸውና ምዕመኑ ተጋድሎ ነው። የቁራን ተፍሲር ትንታኔ ካቆሙበት የጀመሩት፣ ቢያልፉም አልተዋቸውም። ሙፍቲ ምን አድርገዋቸው ነው? ሸይጣን ምን አድርጎ ነው የጠመደን ነቢያችን ምን አጥፍተው ነው ከመካ 450 ኪሎ ሜትር ድረስ ያሳደዷቸው? ሙፍቲ ሰው ሁኑ፣ ከዘርም ከሃይማኖትም ሰውነት ይቀድማል ብለው ያስተማሩት መንገድ እሳት ሆነባቸው። ከክርስቲያን ጋር አብሮ መኗኗር የጥቅም ጉድለት ያመጣል። ምክንያቱም ነፃ እያወጣናችሁ ነው ብለው ለሚናገሩት ሰው ከየት ከማን ሊል ነው? ስለዚህ ይህ ጥያቄ ሊመጣባቸው ስለሆነ አሁን መምጣት አለብን፣ ይህን ሰውየ አውጥተን ማቃጠል አለብን ነው ዋሃቢ የሚለው ማለት ነው። ጠፍቷል። አሁን እሱ ብቻ አይደለም፣ አብይ አሕመድ ራሱ አንዲት አረፍተ ነገር ጻፈ፣ ጠፋ። ዳንኤል ክብረት አልተነፈሰም። ስለ ሙፍቲ ቢተነፍስ ውሃቢ ሰቅሎ ይገለዋል። አልተነፈሰም፣ አልጻፈም። እነ ሙጂብ አሚኖ ቢጽፉም ኮመንቱን ገብታችሁ ተመልከቱ። የእስላሞቹ መልስ ማለት ነው፣ የእስላሞቹ ንግግር ማለት ነው። በጣም በሚገርም ሁኔታ ማለት ነው እስላሞቹ በራሳቸው የዋሃቢን ጉዳይ ወደ አደባባይ ያወጡት ማለት ነው። ዋሃቢዎቹ ደግሞ ትንሽ መሆናቸውን የምታውቁት ትንሽ መሆናቸውን የምታውቁት ሙፍቲን ለመቅበር ሙፍቲን በመደገፍ የወጣውን ህዝብ ስታዩ እነዚህ ትንሽ መሆናቸውን ታውቃላችሁ። ለምንድን ነው ታዲያ ድምጻቸው የሰፋው ካላችሁ፣ ድምፃቸው ቫይራል እንዲወጣ ፌስቡክም ዩቲዩብም ተባባሪ ነው፣ ተባባሪ ነው። ሁለተኛ ደግሞ እንቁራሪቶች ድምፃቸው ብዙ ነው። ሁለት እንቁራሪቶች አንዱ ኩሬ ውስጥ ገገቡ አያሳድሯችሁ፣ ከተማ ሙሉ ነው የሚመስሉት። ሁለቱን አጥምዳችሁ ከያዛችሁ ግን ኩሬውም አገሩም ሰላም ያድራል። ይሄ ዋሃቢ ምላስ አለው የእንቁራሪት ምላስ አገሩን ነው የሚበት ነው። ሃይማኖት ስለሌለው ገንዘብ አለው። አራት ሚስት ያገባል። ስራው ምን እንደሆነ አይታወቅም። በሚሊዮን የሚቆጠር ገንዘብ ነው የሚያመላሉስ። አሁንማ ባንክ ተከፍቶላቸዋል፣ እስላማዊ ባንክ ተከፍቶላቸዋል። መኒ ላውንደሪንግ በደንብ ነው የሚሰራው። ዶላሩ ምኑ ምኑ፣ እምነትም ሃይማኖትም ስለሌላቸው ማለት ከአራቴ የማያሰለጥኑት የለም። መስጊድ ውስጥ የማያስገቡት ቆንጨራ የለም። የኢትዮጵያ ሙስሊሞችን በአጠቃላይ ኢማሞቹን የሚያሰግዱትን ደብድበው ጥርስ አውልቀው በቦክስ መጥተው መስጊዳቸውን ተረክበዋል። አብይ አህመድ አስረክቧቸዋል፣ አስረክቧቸዋል። አንዳንድ ቦታ ወጥረው ይዘዋል። ደሴ ላይ ያያቸቸው ባለፈው የደሴ ገብርኤልን ህዝቡን አጥፍተን መስጊድ እናደርገዋለን። ለምን ብለን ነው ገብርኤልን የምናቃጥለው? ቤተ ክርስቲያን መቃጠል የለበትም ሲሉ የነበሩት እነዚህ ዋሃቢዎች ናቸው። መከላከያ ውስጥ ገብተዋል። አሁን ደሴ ዙሪያ ደሴ ምናምን ምናምን፣ መንግስቱ ስርዓቱ ለራሱ ሲል ይፈልጋቸዋል። እናንተም እምነታችሁን ለማስፋፋት የእኔንም መንግስት ለማዳን መዘጋጀት አለባችሁ ብለው ስልጠና ወስደዋል። ፋኖ ክርስቲያን ነው ፋኖ እንደዚህ ነው ፋኖ እንደዚህ ነው የሚሉት አካላት ስርዓቱንም እራሳቸውንም ለማዳን

የፊትና ሸክ ተብዬ ሰምታችሁታል አይደለ? ኡማውን ለመበጥበጥ ለማበጣበጥ ከዚህ በፊት በጣም ብዙ ጊዜ ጥረት ያደርጋል። በተለያዩ መድረኮችን አጋጣሚ እየተጠቀመ ሰዎችን ለመበታተን ሙስሊሙን ከሙስሊም ጋር ለማባህላት የራሱን ጥቅም ለማስከበር በተለይ ከመጅልስ ከተባረረ በኋላ መልሶ ለመግባት ፈልጎ መንገዱን እዛው አካባቢ እንዳይደርስ እንኳን ስለተደረገ ይህ እልህና ቁጭቱን ወሃብያ ወሃብያ ወሃብያ በማለት ሙስሊሙን በተለያየ መድረኮች ለመበጥበጥ እየሞከረ እንደሆነ ይታወቃል። አሁን ደግሞ የሙፍቲ መሞት ለሱ ትልቅ ድል ነው። ለሱ ትልቅ ድል ነው። ለምን ካላችሁኝ ይኸው እንደዚህ አይነት ነገሮችን እንዲናገር አድርጎታል። ተዚያ የሚደረግበት ቦታ ሰዎች ስለ አኺራ ስለ ቀብር አላህ ፊት ስለመሰብሰብ ሰዎችን ማስታወስ ባለበት ቦታ ላይ ቡጨቃና ሐሜት፣ ዘለፋ፣ ወሬ፣ እንቶፈንቶ ተረት ተረት እያወራ አላሁ አክበር ያስብላል። በሱ ዙሪያ ላይም የተሰባሰባቸው ሰዎችም ደግሞ እናንተ መካከል እንኳን አንድ ሰው፣ አለይሰ ሚንኩም ረጁሉ ረሺድ፣ አንድ ሰው እንኳን ትንሽ አቅል ያለው ሰው እንኳን የለም። በቃ ያለውን ነገር ዝም ብሎ በስማ በለው መከተል። አንተ ምን አይነት ምን አይነት የተረገምክ ሰውነ ምን አይነት በሽተኛ ሰውነ ቢያንስ ሰው ተሳሳተ ከተባለ ሌላው ተሳስቶ ከሆነ የተሳሳተው ማረም እንጂ፣ ድጋሚ ሌላ እንደገና ደግሞ ስተት መፍጠር ምን ይሉታል? አንተ ምትሻል ከሆነ ሙፍቲን የሰደቡት አካሎችን ረድ መስጠት አግባብ እንዳልሆነ ማስተማር ነው። አንተ የምታስተምረው በየትኛው ቦታ ላይ ጥላቻን ነው፣ ነቀፊታን ነው። ሙስሊም እርስ በርሱ እንዲባላ እንዲጋደል፣ እንዲጫረስ ነው የምታደርገው። አንተም ብሎ ሸኽ ደግሞ የአፈር ሸኽ። በዛ ላይ ከአፍህ የሚወጣው ብልግና ከአፍህ የሚወጣው መጥፎ ነገር ጠረን ራሱ አለው እኮ አዑዙ ቢላህ። አደብ አደብ ወላሂ ልትይዝ ይገባል። ከዚህ በፊት ስላንተ ብዙ ተብሏል። ስላንተም ካንተ ጋር ያሉ አጋሮችህም ብዙ ተብሏል። ብዙ አልልም። አሁን አደብ የምትይዝ ከሆነ አደብ ትይዛለህ፣ አለበለዚያ ግን አደብ የሚያስይዝህ አካል አደብ ያስይዝሃል።